በመለኛ ገጽ ዛሬ የድርቆሽ ፍርፍር እንዴት እንደምታዘጋጁ አሳያችኋለሁ። ቆንጆና ጣፋጭ ከምላቸው የፍርፍር አይነቶች መካከል አንዱ ስለሆነ ሁላችሁም እንድትሞክሩት እንጋብዛችኋለን። ድርቆሹን ለማድረቅ ፀሐይ፣ የእንጀራ ምጣድ እንዲሁም የመጋገሪያ ምድጃ ተጠቅማችሁ ማድረግ ትችላላችሁ። በፀሐይ ለመድረቅ ከግማሽ ቀንን እስከ አንድ ቀን ድረስ ሊፈጅባችሁ ይችላል። በምድጃ የምታደርቁት ከሆነ ደግሞ በ150 ዲግሪ ሴንቲግሬድ ከአንድ ሰዓት እስከ ሁለት ሰዓት ያህል ድረስ ከተዋችሁት በደንብ ይደርቅላችኋል። በተጨማሪ እንጀራ ጋግራችሁ ስጨርሱ እዛው እንጀራ ምጣዳችሁ ላይ የምጣዳችሁን የሙቀት መጠን ቀነሳችሁ እዛው ምጣዱ ላይ እንጀራውን ስተዉት ከተወሰነ ደቂቃ በኋላ ቆንጆ ሆኖ ይደርቅላችኋል። እኔ በፀሐይ ካደረግኩት በኋላ ይህንን ይመስላል። ዛሬ የምናዘጋጀው የድርቆሽ ፍርፍር በደንብ ደቅቆ በተዘጋጀ ድርቆሽ ሲሆን እኔ ድርቆሹን ለመፍጨት የሽንኩርት መፍጫ ተጠቅሜያለሁ። ከሽንኩርት መፍጫው በተጨማሪ የቅመም መፍጫ መጠቀም ትችላላችሁ። መብራት በሌለበት ጊዜ እንዲሁም መፍጫ በቤት ውስጥ ከሌላችሁ ደግሞ ሙቀጫና ዘነዘና መጠቀም ትችላላችሁ። በጣም ዱቄት ሆኖ እንዲፈጭላችሁ ከፈለጋችሁ ደግሞ የሽንኩርት መፍጫውን ከምትጠቀሙት ይልቅ የቅመም መፍጫውን ብትጠቀሙት የበለጠ ድቅቅ ያደርግላችኋል። እዚ ጋር ድርቆሹን በሚገባ ከፈጫችሁት በኋላ ላይ ስትፈረፈሩት ሲታይ ከማማሩ በተጨማሪ ላበላል በጣም አመቺ ይሆንላችኋል። ድርቆሹ በሚገባ ከተፈጨ በኋላ ይህንን ይመስላል። የመፍጫ ማሽኑ በደንብ ካልፈጨላችሁ ሙቀጫና ዘነዘና ተጠቅማችሁ የበለጠ ማድቀቅ ትችላላችሁ። አሁን የፈጫችሁትን ድርቆሽ ወንፊት በመጠቀም በደንብ ታጣርቷላችሁ። ይህንን የምታደርጉበት ምክንያት በደንብ የደቀቀውን ዱቄቱን ድርቆሽ ለማግኘት ነው። በወንፊቱ አጣርታችሁ ያልተጣራውን ድርቆሽ መልሳችሁ ማሽን ውስጥ አስገብታችሁ ወይም በሙቀጫና ዘነዘና በደንብ ማድቀቅ ትችላላችሁ። በደንብ ካደቀቃችሁት በኋላ መልሳችሁ ወንፊቱ ላይ አድርጋችሁ ታጣሩታላችሁ። ድርቆሹ በወንፊቱ በደንብ ከተጣራ በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት በደንብ ድቅቅ ብሎ ተፈጭቶልናል። ይህንን ዱቄት አንዴ ያዘጋጅታችሁት በጠርሙስ ብልቃጥ ወይም አየር በማያስገባ ላስቲክ በደንብ አሽጋችሁ አስቀምጣችሁ ለረጅም ጊዜ መጠቀም ትችላላችሁ። ነገር ግን ዕቃ ውስጥ ፈጽሞ እርጥበትና አየር መግባት የለበትም። አሁን የድርቆች ዱቄታችን ዝግጁ ሆኗል። ስልሱን ደግሞ እናዘጋጃለን። ስልሱን ለማዘጋጀት 100 ግራም በደንብ ደቆ የተከተፈ ቀይ ሽንኩርት መጥበሻ ላይ ትጨምራላችሁ። ፍርፍሩን በኋላ ላይ ስታዘጋጁ ሽንኩርቱ ፈጦ እንዳይወጣ በደንብ ላማድርጋችሁ ብትከትፉት ይመረጣል። ምግብ የምታዘጋጁበት ጠረጴዛ በማማስያው እንዳይበላሽባችሁ ምስሉ ላይ በምትመለከቱት መሰረት ልክኔ እንደማደርገው የሻይ ብርጭቆ ማስቀመጫ ላይ ማማሰያችሁን እያሳረፋችሁ ማዘጋጀት ትችላላችሁ። ሽንኩርቱ ምስሉ ላይ በምትመለከቱት መሰረት በራሱ ውሃ በደንብ ከበሰለላችሁ በኋላ ሶስት የሾርባ ማንኪያ ዘይት ጨምራችሁ ትጠብሱታላችሁ። አንድ መዘንጋት የሌለባችሁ ነገር የድርቆሽ ፍርፍር ትንሽ ቅባት ስለሚፈልግ ዘይት ማሳነስ የለባችሁም። ዘይቱን ሽንኩርቱ ላይ ጨምራችሁ ለተወሰነ ደቂቃ ሞቅ ሞቅ ካረጋችሁት በኋላ በርበሬ ትጨምራላችሁ። እኔ አንድ ከግማሽ የሾርባ ማንኪያ በርበሬ ተጠቅሜያለው። ነገር ግን ሁላችንም ቤት የሚገኘው የበርበሬ የማስማት ኃይል ስለሚለያይ የምትፈልጉትን ያህል ይዘት እስኪይዝ ድረስ እየጨመራችሁ አማስሉት። በርበሬውን ጨምራችሁ እንዳይቃጠልባችሁ የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ ይኖርባችኋል። በርበሬውን ከጨመራችሁ በኋላ ከሽንኩርቱ ጋር እየተጠቀለለ ካስቸገራችሁ ቁሌቱ ላላ ማለት ስላለበት የፈላ ውሃ ጠብ እያረጋችሁ ማላላት ይጠበቅባችኋል። እዚህ ጋር የምድጃችሁን የሙቀት መጠን ከፍተኛ ላይ ካረጋችሁት በርበሬው ተቃጥሎባችሁ የድርቆሽ ፍርፍራችሁን ሊያበላሽባችሁ ስለሚችል ከቻላችሁ በዝቅተኛ ሙቀት፣ ካልሆነ ደግሞ መጥበሻውን እያወረዳችሁ እያማሰላችሁ ማዘጋጀት ይኖርባችኋል። በርበሬውን ጨምራችሁ ለተወሰነ ደቂቃ በዝቅተኛ ሙቀት ካቁላላችሁት በኋላ አንድ ቁንጥር የማቁላያ ቅመም ትጨምራላችሁ። አንድ ቁንጥር ማለት በሶስት ጣታችሁ መጠናችሁ የምትጨምሩት የመጠን አይነት ነው። ቅመሙን ከጨመራችሁ በኋላ ከስልሱ ጋር በደንብ ትቀላቅሉታላችሁ። ይህን የማቁላያ ቅመም እንዴት እንደሚዘጋጅ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። የማቁላያ ቅመሙን ጨምራችሁ ለተወሰነ ደቂቃ ካቁላላችሁት በኋላ ግማሽ የሾርባ ማንኪያ ነጭ ሽንኩርት ትጨምራላችሁ። የምትጨምሩት ነጭ ሽንኩርት ልክ እንደ ቀይ ሽንኩርቱ በደንብ ደቆ የተከተፈ መሆን አለበት። ነጭ ሽንኩርቱን ጨምራችሁ ለሶስት ደቂቃ ያህል ከቁላላችሁት በኋላ ግማሽ የቡና ማንኪያ ኮረሪማ ትጨምራላችሁ። የኮረሪማ ቅመሙም እንዴት እንደሚዘጋጅ መማር ከፈለጋችሁ እሱንም እዚሁ ገጹ ላይ ታገኛላችሁ። ቀደም ያልነገርኳችሁና መዘንጋት የሌለባችሁ ነገር የማቁላያ ቅመሙን እዚህ ጋር ማብዛት የለባችሁም። የማቁላያ ቅመሙን ከመጠን በላይ ካበዛችሁት የምታዘጋጁትን ስልስ ሊያቆመጥጥባችሁ ይችላል። አሁን ደግሞ ቂቤ ትጨምራላችሁ። እኔ የጨመርኩት ቂቤ የተነጠረ ለጋ ቂቤ ነው። ቂቤ እንዴት እንደሚነጠር ውስጡ የሚገቡትን ግብዓቶች፣ እንዲሁም ካነጠራችሁት በኋላ እንዴት ማስቀመጥ እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እሱንም እዚሁ ገጻችን ላይ መመልከት ትችላላችሁ። ይህን ፍርፍር ለጾም ወቅት የምታዘጋጁት ከሆነ ደግሞ ያለ ቂቤ ማዘጋጀት ትችላላችሁ። ቀደም እንደነገርኳችሁ የድርቆሽ ፍርፍር ሲዘጋጅ ትንሽ ቅባት ስለሚፈልግ ቅባት ማሳነስ የለባችሁም። ቁሌቱ በሚገባው ከተቆላላ በኋላ የፈላ ውሃ ትከልሳላችሁ። ነገር ግን እንደ ሌላው የፍርፍር አይነት ብዙ ውሃ መጨመር የለባችሁም። ተጨማሪ የምትከልሱት ውሃ ፈጽሞ ቀዝቃዛ መሆን የለበትም። ውሃውን ከልሳችሁ ለተወሰነ ደቂቃ ካንተከተካችሁት በኋላ የምትፈልጉትን ያህል ጨው ታስገባላችሁ። ጨው መመጠን የማትችሉ ከሆነ ትንሽ ትንሽ እየጨመራችሁ እየቀመሳችሁ ስልሳችሁን ማዘጋጀት ትችላላችሁ። አሁን የድርቆሽ ስልሳችን ዝግጁ ሆኗል። ድርቆሹን ደግሞ እንጨምራለን። ድርቆሹን ወደ ስልሱ ከማስገባታችሁ በፊት የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ ወይንም ሙሉ በሙሉ ማጥፋት ይኖርባችኋል። ይህም ድርቆሹን ከጨመራችሁ በኋላ ከስልሱ ጋር ወዲያው ስለሚቀላቀል ከመጥበሻችሁ ጋር እንዳይጣበቅና እንዳይቃጠል ያግዘዋል። በተጨማሪ ድርቆሹን ስትጨምሩ ቀስ እያላችሁ ዙሪያውን ሙሉ ስልሱን መሸፈን ይኖርበታል። አንድ ቦታ ጨምራችሁ አንድ ቦታ ያልጨምራችሁት ካለ ደግሞ ሊቦካባችሁ ስለሚችል ሁሉንም የስልስ ክፍል መሸፈን ይኖርባችኋል። ምስሉ ላይ በተመለከታችሁት መሰረት ድርቆሹን ከጨመራችሁ በኋላ ሰፊ ማንኪያ ወይም ማማሰያ በመጠቀም ቀስ እያላችሁ ታገላብጡታላችሁ። እርስ በራሱ የተጠባበቀባችሁ ካለ እዛው በማማስያው ወይም በማንኪያው መበተን ይኖርባችኋል። ይህን የድርቆሽ ፍርፍር አይነት ለሕፃናት የምትመግቧቸው ከሆነ አንድ መጠንቀቅ ያለባችሁ ነገር፣ ትንታ ስላለው ልጆች በሚመገቡትበት ጊዜ አብራችሁ መቀመጥ ይኖርባቸዋል። በተጨማሪ የሚጠጣ ነገር አብራችሁ ብታቀርቡ እመክራችኋለሁ። ድርቆሽ ፍርፍሩ ከተዘጋጀ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። እኔ ያዘጋጀሁት ፍርፍር ሲታይ እንዲያምር በጣባ አቅርቤዋለሁ። በቤት ውስጥ ጣባ ከሌላችሁ በጎድጓዳ ሳህን ማቅረብ ትችላላችሁ። የድርቆሽ ፍርፍር እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።